ትንቢተ ሚክያስ ምዕራፍ አምስት የጭፍሮች ሴት ልጅ ሆይ፣ ጭፍሮችሽን አሁን ሰብስቢ። ከቦ አስጨንቆናል እና የእስራኤልን ፈራጅ ጉንጩን በበትር ይመታል። አንቺም ቤተልሔም ኤፍራታ ሆይ፣ አንቺ በይሁዳ አእላፋት መካከል ትሆኝ ዘንድ ታናሽ ነኝ ነሽ፤ ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል። ስለዚህ ወላጂቱ እስከምትወልድበት ጊዜ ድረስ አሳልፎ ይሰጣቸዋል። የቀሩትም ወንድሞቹ ወደ እስራኤል ልጆች ይመለሳሉ። እርሱም ይቆማል፣ በእግዚአብሔርም ኃይል በአምላኩ በእግዚአብሔር ስም ግርማ መንጋውን ይጠብቃል። እነርሱም ይኖራሉ እርሱ አሁን እስከ ምድር ዳርቻ ድረስ ታላቅ ይሆናልና፣ ይህም ለሰላም ይሆናል። አሶራዊውም ወደ አገራችን በገባ ጊዜ፣ ምድራችንን በረገጠ ጊዜ ሰባት እረኞችና ስምንት አለቆች እናስነሳበታለን። የአሶርንም አገር በሰይፍ የናምሩድንም አገር በመግቢያው ውስጥ ያፈርሳሉ። አሶራዊውም ወደ አገራችን በገባ ጊዜ ዳርቾቻችንንም በረገጠ ጊዜ እርሱ ይታደገናልና የያዕቆብም ቅሬታ በብዙ አሕዛብ መካከል ከእግዚአብሔር ዘንድ እንደሚወርድ ጠል፣ በሳር ላይ እንደሚወርድ ካፊያ፣ ሰውንም እንደማይጠብቅ የሰውንም ልጆች ተስፋ እንደማያደርግ ይሆናል። በዱር አራዊትም መካከል እንዳለ አንበሳ በበጎች መንጋ መንጋም መካከል አልፎ እንደሚረግጥ የሚታደግም ሳይኖር እንደሚነጠቅ እንደ አንበሳ ደቦል እንዲሁ የያዕቆብ ቅሪታ በአሕዛብና በብዙ ወገኖች መካከል ይሆናል። እጅህ በጠላቶች ላይ ከፍ ከፍ ትበል፣ ጠላቶችህም ሁሉ ይጥፉ። በዚያም ቀን ፈረሶችህን ከመካከልህ አጠፋለሁ፣ ሰረገሎችህንም ሰብራለሁ ይላል እግዚአብሔር። የምድርንም ከተሞች አጠፋለሁ፣ ምሽጎችህንም ሁሉ አፈርሳለሁ። መተትንም ከእጅህ አጠፋለሁ፣ ሟርተኞችም ከእንግዲህ ወዲህ አይሆኑልህም። የተቀረጹትንም ምስሎችንና ሐውልቶችህን ከመካከልህ አጠፋለሁ፣ ለእጅህም ስራ ከእንግዲህ ወዲህ አትሰግድም። የማምለኪያ ጸዶችህንም ከመካከልህ እነቅላለሁ፣ ከተሞችህንም አፈርሳለሁ ባልሰሙ አሕዛብ ላይ በቁጣና በመዓት እበቀላለሁ።